ከቀድሞ የኢትዮጵያ ጦር ኃይሎች እና ፖሊስ ሰራዊት ማህበራት ህብረት አዲስ አበባ ለቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ለነበራችሁ በተለይም በሁለተኛው የጦር ሰራዊት ሰሜን እዝ ለነበራችሁ የተደረገ ጥሪ። ጉዳዩ የጀግናው ውድ የሀገር ባለውለታ የኢትዮጵያ የቁርጥ ቀን ልጅ የብርጋዴር ጀነራል ውበቱ ጸጋዬ የአርባ ቀን መታሰቢያ የሀዘን መግለጫና የሻማ ማብራት ስነ ስርዓት በጦር ኃይሎች መኮንኖች ክበብ ስለሚካሄድ የቀድሞ ሰራዊት አባላትና ቤተሰብ በስነ ስርዓቱ እንዲገኙ ጥሪ ማስተላለፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው ጥቅምት 23 ቀን 2018 ዓ.ም ከ ከጠዋቱ 4 ሰዓት እስከ 7 ሰዓት ባለው ጊዜ በስፍራውና በሰዓቱ በመገኘት የሐዘን መግለጫን በማኖርና ሻማ በማብራት ስነ ስርዓት ጀግናው መሪያችንን ብርጋዴር ጄኔራል ውበቱ ጸጋይ እንድናስባቸው በአክብሮት እንጠይቃለን። ከቀድሞው የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ሱዳን ላይ የመሸገው የህወሓት አርሚ ሰባ የሚባሉ ታጣቂ ወጣቶች በሰላም እጃቸው ለኢትዮጵያ መከላከያ ሰራዊት መስጠታቸው ተገለጸ። በሱዳን መሽጎ ራሱን አርሚ ሰባ ብሎ የሚጠራው የህወሓት ታጣቂዎች ስብስብ በሱዳን ባለው የእርሰ በርስ ጦርነት የአልቡርሃኑ መንግስት በመደገፍ እየተዋጋ የሚገኝ ሲሆን ትናንትና ጥቅምት 17 2018 ዓ ም ከሱዳን ወደ ኢትዮጵያ በመግባት 14 የአርሚ ሰባት ታጣቂዎች ለሀገራቸው መከላከያ ሰራዊት ለኢትዮጵያ መከላከያ ሰራዊት እጅ መስጠታቸው ተገልጿል። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሄደ። ከህዝብ ተወካዮች ምክር ቤት አባላት የተነሱ ዋና ዋና ጥያቄዎች መካከል ኢትዮጵያን ለማዳከም ከታሪካዊ ጠላቶች ጭምር ተልዕኮ በመቀበል የባንዳነት ተግባር ላይ የተሰማሩ ጸረ ሰላም ኃይሎች ላይ ተገቢውን እርምጃ ለመውሰድ ምን እየተሰራ ነው? ከህዝቡስ ምን ይ ይጠበቃል።የፕሪቶሪያውን የፕሪቶሪያውን ስምምነት ወደ ጎን በመተው የትግራይን ህዝብ ወደ ጦርነትና ስቃይ ዳግም ለማስገባት የሚሞክረው የአዛውንቶቹ ስብስብ የህወሓት ቡድን አሁን ደግሞ ከሻብያ ሀይሎች ጋር ጭምር የሀገሪቱን ሰላም ለማወክ እየሰራ በመሆኑ ፌዴራል መንግስት ህገወጡ የህወሓት ጦር ሰባቂ ቡድን አደብ ለማስያዝ እና ጊዜያዊ አስተዳደሩን በመደገፍ ክልሉን ሰላማዊ ለማድረግ ምን እየሰራ ነው? የክልሉ አሁናዊ የፖለቲካ የሰላምና ጸጥታ ሁኔታስ ምን ይመስላል? ትግራይ ክልል ወደ ሰላም ተመልሶ ልማት ውስጥ እንዲገባ ምን እየተሰራ ነው? የሀገራዊ ምክክር ወሳኝ ምዕራፍ ላይ ይደርሰዋል። ይህ እድል ውጤታማ እንዲሆን ከማን ምን ይጠበቃል? አንሳተፍም ያሉ የፖለቲካ ፓርቲዎችን በተመለከተ የመንግስት አቋም ምንድን ነው? መልካም ማስተዳደር ከማስፈን እና ብልሹ አሰራሮችን ከማረም አኳያ ከመንግስት በኩል በቀጣይ ምን ስራዎች ይከናወናሉ? ሰባተኛው ሀገራዊ ምርጫ በተለመደው የምርጫ ሂደት ይከናወናል ወይስ በአዲስ መልክ ሀገራዊ ምክክሩ መጠናቀቅን ተከትሎ በሚወሰዱ ምክረ ሀሳቦች በአዲስ መልክ ነው የሚካሄደው? ቀጣዩ ምርጫ ሰላማዊና ተአማኒ በሆነ መልኩ እንዲደረግ ምን እየተሰራ ነው? ከህዝቡስ ምን ይጠበቃል? የባህር በር ፍላጎታችን ከጎረቤታችን ኤርትራ ጋር ባለው ግንኙነት አውድ ውስጥ እንዴት ይታያል? በመንግስት በኩል ለወንድም የአፍሪካ ሀገራት የማብራራት ሂደቱ ምን ይመስላል? የሚለው ቢብራራ የትምህርት ጥራት ችግርን ለመፍታትና የተማሪዎችን የማለፍ ምጣኔ ለመጨመር ምን እየተሰራ ነው? የማዕድን ዘርፍ ፕሮጀክቶችን በመገንባት የተጀመሩ ስራዎችን ማስፋፋት ላይ ምን ተግባራት እየተከናወኑ ነው? የሚሉ ከጥያቄዎቹ መካከል ጥቂቶቹ ናቸው። ጠቅላይ ሚኒስተር ዶክተር አብይ አህመድ በሰጧቸው ምላሾችም ጠቅላይ ሚኒስተር ዶክተር አብይ አህመድ ማዕድንና ጋዝን በተመለከተ ለምክር ቤቱ በሰጡት ማብራሪያ መንግስት የጋዝ ፕሮጀክት ባስጀመረበት ሶማሌ ክልል አካባቢ ትልቅ ክምችት መኖሩን አስታውቀው በአንድ ቦታ ብቻ 21 ትሪሊዮን ኪዩቢክ ጫማ የጋዝ ክምችት ኢትዮጵያ እንዳላት በሶስተኛ ወገን መረጋገጡን ጠቅሰዋል። ከሁለት ዓመታት በፊት የጋዝ ፕሮጀክት የወሰደው አካል በበቂ መስራት ስላልቻለ ከቻይና መንግስት ጋር ተነጋግረን ጂሲጂዊ ግሩፕ የሚባል ኩባንያ ጋር ውል ገብተን በ14 ወራት ውስጥ የመጀመሪያውን ዙር አጠናቀናል ብለዋል። ጋዝ በኢትዮጵያ ውስጥ ማምረት ይቻላል የሚለው እሳቤ በመፈጠሩ ሁለተኛው ዙር ጋዝ ለማምረት ሂደቱ ተጀምረዋል። በ24 ወራት ውስጥ ተጠናቆ ሪፖርት ለምክር ቤቱ እንደሚያቀርቡም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሜጋ ፕሮጀክቶችን በተመለከተ በሰጡት ማብራሪያም የማዳበሪያ ምርትን በሀገር ውስጥ በመተካት ብቻ የግብርና ምርታማነትን ቢያንስ በእጥፍ ማሳደግ እንደሚቻል ገልጸዋል። ኢትዮጵያ ውስጥ በጋዝ ማዳበሪያ፣ አውሮፕላን ማረፊያና ቤቶች ልማት ላይ የምንሰራው ስራ ጨዋታ ቀያሪ ነው ሲሉም ገልጸዋል። የዋጋ ንረትን ለማረጋጋት መንግስት 440 ቢሊዮን ብር ድጎማ አድርጓል። ከዚህም ውስጥ 160 ቢሊዮን ብር ለደሞዝ ጭማሪ፣ 140 ቢሊዮን ብር ደግሞ ለነዳጅ ድጎማ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ተገልጸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ጦርነት ጊዜ ራሳቸው አንድ ሚሊዮን ሰው መተብናሉ እኛ አንድ ሚሊዮን ሊሞት እንደማይችል እያወቅን ዝማል ናቸው ቆይና ራሳቸው እንዴት ነው አንድ ሚሊዮን ሰው ሊሞት የሚችለው ብለው አስተባበሉ አሁንም ተፈናቃይ ወደ ቀዬው መመለስ አለበት ግን ቁጥር በማጋነን መሆን የለበትም ለዚህም መንግስት እየሰራ ይገኛል ብለዋል አንዳንድ ፖለቲከኞች ሰላም ቢኖር አሁን እየተሰራ ያለው ልማት የት በደረሰ ይሉኛል ሰላም ብቻውን ልማት ማምጣት የሚችል ቢሆን በኢሀደግ ዘመን ትግራይ ክልል ከሌላው ክልል በበለጠ ለሰላሳ ዓመታት ሰላም ነበር። ነገር ግን ከስንዴ እርዳታና ልመና መላቀቅ አልቻለም። እርግጥ ነው ሰላም ያስፈልጋል። ግን ሰላም ያለ ስራ ብቻውን የትም አያደርስም ሲሉም ሰላምና ልማት ካልታከለበት ለውጥ እንደማይመጣ ጠቅላይ ሚኒስትሩ ተናግረዋል። ባንዳዎች ከጠላት ጋር በማበር ዓላማቸውን ለማሳካት የሚያደርጉት ጥረት ፈጽሞ አይሳካም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ኢትዮጵያን በቅጡ ያላወቁ የውስጥ ባንዳዎች ከጠላት ጋር በማበር ዓላማቸውን ለማሳካት የሚያደርጉት ጥረት ፈጽሞ ሊሳካ እንደሚችልም ገልጸዋል። ጠቅላይ ሚኒስትሩ ሰላምና ጸጥታን በሚመለከት ለፓርላማው በሰጡት ማብራሪያ የኢትዮጵያን እድገት የማይሹ ሀገራት በጦርነት እንደማያሸንፉን ስለሚያውቁ ያላቸው ምርጫ ባንዳዎችን መላክ ነው ብለዋል። ኢትዮጵያ በቅጡ ያላወቁ የውስጥ ባንዳዎች ደግሞ ከጠላት ጋር በማበር አላማቸውን የሚያሳኩ እንደሚመስላቸው ጠቁመው ይህ ፈጽሞ ሊሳካ አይችልም ብለዋል። ኢትዮጵያ ውስጥ የሚያስፈልገው ብቸኛው መንገድ ሰላማዊ የስልጣን ሽግግር እንደሆነና መንግስት ችግሮች አሉኝ የሚል አካላት ጋር ቁጭ ብሎ ለመነጋገር ችግሮችን በሰላማዊ መንገድ ለመፍታት አሁንም ክፍት መሆኑን በግልጽ አስቀምጠዋል። በትግራይ ክልል ያለውን የሰላም ሁኔታ በሚመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ተጨማሪ ውጊያ እንዲካሄድ አንፈልግም። ከዚያ ይልቅ ተባብረን ሀገር ማልማት ነው የምንፈልገው። ከዚያ ውጪ መንግስትን በኃይል ለመጣል ፍላጎት ካለ እሱ ፈጽሞ ሊሳካ አይችልም። የፌዴራል መንግስት ለትግራይ ክልል የሚመድበው በጀት ለልማት ሳይሆን ለታጣቂ እየዋለ ነው። ይህ ትክክል አይደለም። ትግራይ ልማት ያስፈልጋታል። በመሆኑም በሰላማዊ መንገድ በትብብር ለልማት መስራት ይገባል ሲሉ ማሳሰቢያ ሰጥተዋል። የፕሪቶሪያ የሰላም ስምምነት ላይ የተቀመጡ ዋናኞቹ ጉዳዮች ምንድን ናቸው በሚለው ዙሪያ ህወሓት ያካሄደውን ምርጫ ህጋዊ ምርጫ ባለመሆኑ መሰረዝ፣ በትግራይ ክልል ህጋዊ ባልሆነ ምርጫ የተቋቋመው የክልሉ አስተዳደርና ምክር ቤት እንዲፈርስ፣ ከሁሉም ወገን የተውጣጣ ጊዜያዊ አስተዳደር ማቋቋም፣ በህዝብ የተመረጠውን የፌዴራል መንግስት ስርዓት ማክበር፣ በክልሉ ታጥቀው ሲንቀሳቀሱ የነበሩ ኃይሎች ትጥቅ መፍታትና በታድሶ ወደ መደበኛ ህይወታቸው መመለስ፣ የተቋረጠ አገልግሎቶችን ወደ ስራ ማስመለስ፣ ከቀያቸው የተፈናቀሉ ዜጎችን መመለስ፣ የትኛውም የውጭ ግንኙነት የማከናወን ስልጣን ያለው የፌዴራል መንግስቱ ብቻ መሆኑን ማክበር የሚሉት ናቸው ሲሉ ጠቅላይ ሚኒስትሩ በግልጽ አስቀምጠዋል። ነገር ግን ህወሓት በትግራይ ክልል ያሉት ታጣቂ ታጣቂዎች እያስታጠቀና እያሰለጠነ እንዲሁም መሳሪያ እየደበቀ ያለበት ሁኔታ ከፕሪቶሪያው የሰላም ስምምነት ውጪ መሆኑን አንስተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ጥቅምት 18 2018 ዓ.ም ምት ጃፓን ገቡ። ፕሬዝዳንቱ በሁለተኛ ምዕራፍ የእስያ ጉዟቸው ከጃፓን የመጀመሪያዋ ሴት ጠቅላይ ሚኒስቴር ሳናኤ ታካይቺ ጋር በቶኪዮ የሁለትዮሽ ስብሰባም አካሂዷል። ጠቅላይ ሚኒስትር ታካይቺ ስብሰባውን በይፋ በከፈቱበት ወቅት የሁለት ሀገራት ግንኙነት ወደ አዲስ ምዕራፍ ለማሸጋገር ያላቸውን ፍላጎት አጽንኦት ሰጥተው ተናግረዋል። ከፕሬዚዳንት ትራምፕ ጋር በመተባበር የጃፓንና አሜሪካ ጥምረት አዲስ የወርቅ ዘመን እውን ለማድረግ እንደሚፈልጉ ጠቅላይ ሚኒስትሯ ገልጸዋል። የጃፓኗ መሪ በጋዛ የተደረሰውን የተኩስ አቁም ስምምነት ያልተሰማ ታሪካዊ ስኬት በማለት ሲያሞካሹ፣ እንዲሁም በታይላንድ እና በካምቦዲያ መካከል ሰላም ለማስፈን ትራምፕ ላደረጉት አስተዋጽኦ ምስጋና አቅርበዋል። ጃፓን ብሔራዊ የመከላከያ አቅሟን ማሳደጓን እንደምትቀጥል ያረጋገጡት ጠቅላይ ሚኒስቴሯ ነፃና ክፍት የሆነ ኢንዶ ፓስፊክ እንዲኖር ትብብሩን ለማጠናከር ዝግጁ መሆኗን ገልጸዋል። ፕሬዚዳንት ትራምፕ በበኩላቸው ታካይቺን ከትላላቅ ጠቅላይ ሚኒስቴሮች አንዷ ብለው አሞካሽቷቸዋል። የሁለቱን ሀገራት የኢኮኖሚ ደህንነትና ትብብር ለማጠናከር ያለመ አዲስ የወርቅ ዘመን ብለው የሰየሙት ስምምነት መሪዎቹ ተፈራርመዋል። በተጨማሪም የወሳኝ ማዕድናት ማዕቀፍ ስምምነት የተፈራረሙ ሲሆን ለኤሌክትሮኒክስ እና ለመከላከያ ኢንዱስትሪዎች ወሳኝ የሆኑትን ሬር እርዝስ እና ሌሎች ወሳኝ ማዕድናት አቅርቦትን ለማረጋገጥ የሚያስችል ማዕቀፍ መሆኑ ተጠቁመዋል። ጠቅላይ ሚኒስተር ታካይቺ ስምምነቱ ሁለቱም ሀገራት የበለጠ ጠንካራና የበለጸጉ እንዲሆኑ እንደሚያግዝ ገልጸዋል። ቱርክና ዩናይትድ ኪንግደም 11 ቢሊዮን ዶላር ዋጋ ያለው የጦር ጄት ግዢ ስምምነት ተፈራረሙ። የዩናይትድ ኪንግደም ጠቅላይ ሚኒስተር ኬር ስታርመር እና የቱርኩ ፕሬዚዳንት ረሲፕ ጠይፕ ኤርዶጋን ቱርክ 20 ዩሮ ፋይተር ታይፎን ተዋጊ ጄቶችን እንድትገዛ የሚያስችላት ታሪካዊ ስምምነት ነው የተፈራረሙት። ይህ ስምምነት የ11 ቢሊዮን ዶላር ወይም 8 ቢሊዮን ፓውንድ ዋጋ ያለው ሲሆን ግዢው ቱርክ በኔቶ ደቡብ ምስራቅ ክንፍ ያላትን ወታደራዊ አቅም ለማጣ ጠናከር እና ጊዜያዊ የመፍትሄ እርምጃ ለመውሰድ የሚያስችላት መሆኑ ተጠቁሟል። ቱርክ አየር ኃይሏን ለማዘመን የምታደርገው ጥረት አካል የሆነው ይህ ግዢ የራሷ ምርት የሆነውን ካን የተባለ አምስተኛ ትውልድ ተዋጊ ጀት ወደ ስራ እስኪገባ ድረስ ያለውን ጊዜ ለመሸፈን ያለመ ስለመሆኑም ተመላክቷል። ጠቅላይ ሚኒስተር ስታርመር ስምምነቱ ለብሪታንያ ሰራተኞች ለመከላከያ ኢንዱስትሪያችን እና ለኔቶ ደህንነት ድል ነው ሲሉ ገልጸውታል። ኤርዶጋን በበኩላቸው ስምምነቱ በሁለቱ የቅርብ አጋሮች መካከል ያለውን ስትራቴጂካዊ ግንኙነት አዲስ ምልክት ሲሉ አሞካሽተዋል። የመጀመሪያዎቹ አውሮፕላኖች በአውሮፓውያን 2030 አንካራ ይደርሳሉ ተብሎም ይጠበቃል። ቱርክ ከብሪታንያ ከምትገዛቸው አዳዲስ ጄቶች በተጨማሪ ከኳታርና ኦማን ተጨማሪ ጄቶችን ለማግኘት በመደራደር ላይ መሆኗ ተነግረዋል።